ሰላም ጠና ስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። በደብረ ማርቆስ የቦምብ ጥቃት ተፈጸመ። ጉቦ ሲቀበል እየታየው ፖሊስ ጉዳይም አነጋጋሪ ሆነዋል። የዓለም አቀፉ ጋዜጠኛ ፋኖን መቀላቀሉ የመንግስትን ኃይል እጅግ በጣም አስደንግጦታል ተባለ። በሁለት ሚሊዮን የተሰራው የብልጽግና ጎጆ አነጋጋሪ ሆኗል። በፕሬዚዳንቱ ፍተሻ እንዳይከናወን እግድ ጣሉ። ባለስልጣናቱ ሊያመልጡ ሲሉ በቁጥጥር ስር መዋላቸው የተገለጠው ኮሚሽነሩም ስልጣናቸውን በገዛ ፈቃዳቸው ለቀቁ። ታየ ደንደአም በፀጥታ ኃይሎች መወሰዱ ተረጋገጠ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆየው። የጋርዲያን ጋዜጠኛ ፈረንሳዊ ሮበርት ትንግርስ ወደ አማራ ክልል መሄዱ ተነገረ። የአማራ ፋኖም በየቀኑ የሚያደርጋቸው ስልጠናዎች መንግስትን አስደንግጧል። ዛሬም የሚደረጉት ስልጠናዎች በወኔና በቆራጥነት መሆኑን ይህንን ምስል እንመልከተው

የአማራ ፋኖ የሚያደርጋቸው ትግሎች አሁንም ቀንጥረው መቀጠላቸው ነው እየተገለጸ የሚገኘው። ታዲያ መንግስት ይህ ያስጨነቀው ኃይል በከባድ መሳሪያና በዙሃ ሶስት አሁንም በተለያዩ አካባቢዎች ድብደባ መጀመሩ ታውቋል። ይሁን እንጂ ፋኖቹ ወደኋላ ላይመለሱ አሁንም ቆርጦ መነሳታቸው ነው የተገለጸው። በአሁኑ ሰዓት በተለይም በደብረ ማርቆስና አስናር መካከል የደማን መገንጣ ላይ በመድፍ የታገዘ ከባድ ውጊያ እያካሄደ እንደሚገኝም መረጃዎቹ ደርሰውናል። በደብረ ማርቆስ ከተማም እንደዚሁ ቀበሌ 01 ውስጥ ደብረ ማርቆስ ዶሜ ክሊኒክ ፊት ለፊትም ጥላት ታርጌት ያደረገ ቦምብ ጥቃት መፈጸሙንም ለማወቅ ችለናል። በደረሱን መረጃዎች ፋኖ በተለያዩ አካባቢዎች የሚያደርጋቸውን ትግሎች አሁንም አጠናክሮ የቀጠለ መሆኑ ያስጨነቀው የመንግስት ኃይል በተለያየ ጊዜ የሚያደርጋቸውን እንቅስቃሴዎች አይለይም እያስጨነቀው መሆኑ ነው የተገለጸው። የምስራቅ አማራ ፋኖ ኮር አንድና ሁለት አሃዶች በጋራ ጉባ ላፍቶ ወደ እዚት በር በመቶች የሚቆጠሩ የጠላት ኃይል ላይ እርምጃ መውሰዳቸውም ታውቋል። ትግሉን አጠናክሮ የቀጠለው የአማራ ፋኖ በተለያዩ አካባቢዎች የሚያደርጋቸው ትግሎች ውጤታማ እንደሆኑም ነው የተገለጸው። ጠንክሮ በቀጠለው ተጋድሎ የምስራቅ አማራ ኮር አንደኛ ክፍለ ጦር፣ አሳምነው ክፍለ ጦር፣ ሀውጃው ክፍለ ጦር፣ ባለሸረጡ ክፍለ ጦር እና ምስራቅ አማራ ኮር ታጠቅ ክፍለ ጦር በቅንጅት እዚት በር ላይ ለመሽጎ የነበረውን የጠላት ኃይል እርምጃ ወስደውበታል። ምስራቅ አማራ ኮር አንደኛ ክፍለ ጦር የምስራቅ አማራ ሁለተኛ ታጠቅ ክፍለ ጦርም በተለያየ ቦታዎች የሚያደርጓቸውን የጋራና ና የቅንጅት ትግሎች ውጤታማ መሆናቸው ነው የታወቀው። ይህንን በተመለከተ እስካሁን ከመንግስት የተሰጠ መግለጫ የለም። በኛም በኩል ለማጣራት ያደረግነው ውጤት እስካሁን አልተሳካም። ታዲያ ይህ ያስጨነቀው የመንግስት ኃይል በተጓዳኝም ዓለም አቀፍ ሚዲያዎች ጭምር ሳይቀሩ ከፋኖች ጋር መገናኘታቸው ተገለጸ እጅግም ተቆጥተዋል፣ መንግስት ተብለዋል። ዘ ጋርዲያን ዘጋቢ ፈረንሳዊ ጋዜጠኛ ሮበርት ትንግርት ነው ወደ አማራው ክልል በመግባት የአማራ ፋኖን ብሔራያል ወሎ ቀጠና ፋኖችን እና የተወሰኑ አመራሮችን አግኝቶ ማነጋገር መቻሉ ነው የተገለጸው። ከዚህ ቀደም ሌላ ነጭ ጋዜጠኛ በጎጃም ግንባር በተመሳሳይ ስራ መስራቱ የሚዘነጋ አይደለም። ይሄ ሲደማመር ነው የፋኖ አለም አቀፍ ተቀባይነት እንዲሁም መልካም ስምና ዝና መጨመሩ ብቻ ሳይሆን በተለይም በመንግስት በኩል ያለው እንቅስቃሴ በፋኖች

በተለይ በጣም እውቅና እያመጣ መምጠቱ የተገለጸው ፋኖ ጀስትስ ካውዝ አለው አሉ። በተለይም ጉዳዩን ሲያጣራ የነበረው ይህ የፈረንሳዊ ጋዜጠኛ እያደረጋቸው ያላችሁትን ትግል በእርግጥ ተመልክቸዋለሁ፣ ሰብአዊነታቸውንም አይቼዋለሁ ነው አለው። በዚህ ደግሞ ለፋኖ ትልቅ አቅም ይፈጥራል። ቅቡልነቱም እንደሚጨምር ነው የታወቀው። የተለያዩ ሀገራት መንግስታት በፋኖ ዙሪያ በተለይም በአብይ አምባሳደሮች የሚሰየሙት ያሰት ትርት እንዳስተዋወቋቸውና በተለይም ከአብይ አህመድ መንግስት ጋር ያልተገባ ወዳጅነት እንዳይፈጥሩ ለማስቻል እንዲሁም የድጋፍና እርዳታ እንደፍላጎቱ መንግስት ሊያገኝ እንደማይችል ነው የተገለጸው። ጋዜጠኛው የፋኖን አቅምና ዲስፕሊንም በጥንቃቄ አይቻለሁ ብለዋል። በህዝባችን ላይ የተፈጸመ ድሮ ጥቃት ታዝቧል። አመዱ ላይ ቆሞ ቪዲዮም ቀርጿዋል በንጹሃን ላይ የደረሰውንም ጉዳት አይነትና መጠኖችንም መጠኖቹንም በደንብ አድርጎ አይቷል ዘግቧል የተደፍሩ ቤቶቻችንን አነጋግሯል በአካል አግኝቶ የወደሙ የትምህርት ተቋማትንና የተቃጠሉ ጤና ጣቢያዎችንም ባይኑ አይቷል በከባድ መሳሪያ የቆሰሉ ገበሬዎችና የተቃጠሉ ንብረትና ቤቶችንም በትክክል አይቷል በጥቅሉ በአማራ ህዝብ ላይ እየተፈጸመ ያለውን መዋቅራዊና ቀጥተኛ ጥቃት እና በተለይም በገዢው መንግስት በኩል የተደረጉትን እንቅስቃሴዎችና ያደረጓቸውን የሀገር ውድመቶችም በቅጡ አይቷል፣ አስተውሏል። ይህን እንደሚደረግ ለአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ህዝብ ግንኙነት መምሪያ ለአርበኛ አበበ ፋንታውና ለሚዲያ ዘርፍ ኃላፊው ለአርበኛ ምንሊክ ፋንታውን ቃል በቃልም ነግሯቸዋል። ሰፊ ውይይት ነው ያደረጉት። ተዘዋዝረው የገበሬ መንደሮችና የፋኖን የጦር ሰፈሮችም አስጎብኝተውታል። ፋኖቹም በቡድንና በተናጠል አነጋግሯል። ከሲቪሉ ማህበረሰብ እንደዚሁ መረጃዎቹንም አሰባስቧል። በመጨረሻም ምስጋናዬን አቀርባለሁ ሲል የገለጸው የፈረንሳዊ ጋዜጠኛ ሮበርት ትንግስታር ከፈረንሳዊ ፓሪስ በመነሳት ነው የአማራን ህዝብ ትግል ለመዘገብ ከአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ኃይሎች ጋር ለቀናት የቆየ ዘገባ ሲሰራ መሰንበቱ የተገለጠው ታዲያ አብይ አህመድም ወደ ፈረንሳይ ፓሪስ ሲያቀና ጋዜጠኛው ደግሞ ከፈረንሳይ ፓሪስ በቀጥታ ፋኖን መቀላቀሉ ነው የተገለጠው። ይህ ሁላ ሲሰራ የደህንነት ኃይሉ፣ የመከላከያ ኃይሉ፣ የጥበቃ ኃይሉ ምን እያደረገ ነው የሚል ብስጭት ውስጥ አብይ አህመድ መግባቱም ነው የታወቀው። በሁለት ሚሊየን ብር የተሰሩ የብልጽግና ጎጆዎች አነጋጋሪ ሆኑ። በሁለት ሚሊዮን ብር የተገነባው የብልጽግና ፓርቲ መወያያ ጎጆ መመረቁ ነው የተገለጸው። በጌዲዮ ዞን ነው ራፒ ወረዳ በአንድ ጀንበር ካያ ብልጽግና ህብረተሰብ እና ከአንድ መቶ የብልጽግና ቤተሰብ መወያ ጎጆ በሁለት ሚሊዮን ብር ወጪ ተገንብቶ ስራ ላይ ውሏል ሲል የተዘገበው እጅግ ገራሚ ነው ይላሉ ብዙዎቹ። እንዲህ አይነት ጎጆ ይህን ያህል ብር እንዴት ሊያወጣ ቻለ ብለው ነው መነጋገር ያደረጉት። በምስሉ ላይ የምታዩትን ቤት ነው ሁለት ሚሊየን ብር አወጣ ተብሎ የተገለጸው በወረዳው በሰባቱም ቀበሌ መዋቅር የብልጽግና ህብረትና የቤተሰብ መወያያ ጎጆ የተመረቀ መሆኑ ነው። በዚህ ሁኔታ የገለጹት የብልጽግና ፓርቲ አባላት የልማትና የመልካም አስተዳደር ጉዳዮችን የብልጽግና ፓርቲ አጀንዳዎችና እና ህብረተሰባቸውም ይበልጥ የሚያጠናክሩበት እንደሆነ ነው ያመላከቱት። በንግግሩ ላይ የሀገርን ሀብትና ንብረት እየዘረፉ በዚህ ሁኔታ እያወደሙ የሚገኙ የመንግስት ኃይሎች ዛሬም መልሰው በሀገሪቱ ላይ የደረሰውን ጉዳትና በደል ለማጣራትና መፍትሄ ለመፈለግ ሲሸው ግን አልሆነም፣ አልተደረገም። የሀገሪቱን ሀብትና ንብረት ግለሰቦች እየመዘ የነበሩን ነው ሲሉም አክለው ገልጠዋል። ትግራይ ፕሬዚዳንት ታደሰ ወረደ ሌሳ ጀረና ከጉምሩክ ዕውቅና ውጭ የሚደረጉ ፍተሻዎችን ከለከሉም የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሌትና ጀነራል ሳደሰ ወረደ ነው በጉምሩክ እውቅና ውጭ የፍተሻ ኬላዎች ማቆም እንዲሁም ተሽከርካሪዎችን በገመድ ዘርግቶ በማስቆም ፍተሻ ፍጹም እየተከለከለ መሆኑን አስታውቀዋል። ፕሬዚዳንቱ ይህንን አስመልክቶ ከግንቦታ አምስት ሁለት ሺ አስራ ሰባት ዓመ ምት በጻፉት ደብዳቤ በየደረጃው የሚገኙ የጸጥታ ኃይሎች ናቸው ይህንን ጥንቃቄ የጎደለው ስራ የሚሰሩት ላይ እርምጃ ሊወሰድ እንደሚገባ አክለው የገለጹት በተለይ ፕሬዚዳንቱ በደብዳቤቸው እንዳብራሩት ከሆነ በጉምሩክ እውቅና ውጭ ኬላ ማቆም እና ገመድ ዘርግቶ ተሽከርካሪዎችን ማስቆም ሆነ መፈተሽ ህገወጥ ነው። ይህን ትእዛዝ የጉምሩክ አሰራሮችን ስርዓትን ለማስያዝ ህገወጥ የፍተሻ ኬላዎችን በማስወገድ እንዲሁም በህዝቡ ላይ የሚደርሰውን አገልግሎት እንግልትና ለመቀነስ ያለመ እንደሆነ ነው የገለጹት። የደብዳቤው ግልባጭ ለተለያዩ የክልሉ መንግስት አካላት የተላከ ሲሆን ትእዛዙን በክልሉ በሁሉም የፀጥታ አካላት የስራ ኃላፊዎች ተግባራዊ ሊደረግ እንደሚችልም ገልጠዋል። አማራ ክልል ፋኖ ክንድ መቋቋም ያቃተው ያገዛዙ ኃይል አመራሮች፣ ኃላፊዎች፣ ባለስልጣናቶች መፈርጠጣቸውን ቀጥለዋል። አንዳንዶቹም በቁጥጥር ስር መዋላቸው ታወቀም። ጠላት ብር ሊበን ወረዳ ላይ የወገንን ምት ሲበረታበት እየጠፋና እየከዳ እንደሚገኝ ነው የተገለጸው። በዚህም አቶ አይቸው በላይነህ ሰላምና ደህንነት ኃላፊ፣ አስራ አለቃ በለጠ ተስፋው ሰላምና ደህንነት ምክትል ኃላፊ፣ አቶ አሳመረ ታረቀኝ ብልጽግና ኃላፊ መኮብለላቸው ነው የታወቀው። ሲሸሹ በቁጥጥር ስር መዋላቸው እንዲሁ ታውቋል። በተለይም አቶ አሳምረት አላቀኝና ብልጽግና ኃላፊ ከነበሩበት የጁቤ ከተማ ከፍተኛ ገንዘብ ሲዘርፉ ከቆዩ በኋላ ነው ወደ ደቡብና አዲስ አበባ በትላንትና እውነት ሊሰወሩ እንቅስቃሴ ላይ ያሉ በደረሰው መረጃ በደብረ ማርቆስ ከተማ በፌደራል ፖሊስ በቁጥጥር ስር መዋላቸው የተገለጸው አቶ ማስተዋል አንሙንም ወይም ታያንሙን የባሶ ሊበን ወረዳ አስተዳዳሪ ጠፍቶ እየተፈለገ ሲሆን ራሱ ደውሎ በነገ እለት ለመከላከያ እጅን እሰጣለሁ ማለቱን በፋኖ የደን መዋቅር በኩል ማወቅ ችለናል ሲሉ መቶ አለቃ አበበ ሰው መሆን የአማራ ብሔራዊ ኃይል በጎጃም ቀጠና ዘመቻ መሪ ገልጠዋል። አሁን ሁሉም ጭንቁስ ገብቷል። ግራ ሲገባቸው ወደሚሄዱበት ቦታ ተጨንቀው እየተ አመለጡ ቢሆንም ግን እኛም እየተከታተልን በቁጥጥር ስር እናረጋቸዋለን። በሌላም በኩል መንግስትም እንዲሁ እየተቆጣጠራቸው መሆኑ ነው የገለጹት። የሀገራዊ ምክክር ኮሚሽነር ከስራ ኃላፊነታቸው ለቀቁ። በኮሚሽኑ ምንጮች በተገኙት መረጃዎች መሰረት የሀገራዊ ምክክር ኮሚሽን የሆኑት አቶ ተገኝ ወርቅጌቱ በፈቃዳቸው ከኃላፊነታቸው መልቀቃቸው ነው የታወቀው። ይህ ውሳኔያቸው የኮሚሽኑ ቆይታ በአንድ ዓመት በተራዘመበት ወቅት ገደማ ነው። አቶ ተገኝ ወርቅ ከኃላፊነታቸው የለቀቁት ለኮሚሽኑ ቀደም ሲል በተሰጠው የስራ ጊዜ ማገልገላቸው በቂ መሆኑን በመጥቀስ ነው አሁን ስራ ላቆም ተገድቻለሁ ሲሉ የተናገሩት ይህ ዘገባ እስከጠናቀበት ድረስ ድረስ በአቶ ተገኝ ወርቅ ምትክ አዲስ ኮሚሽነር አለመተካቱም ነው የታወቀው። የህዝብ ተወካዮች ምክር ቤት ለምን ተተኪ ኮሚሽነር እንዳልሾሙ ተጠይቀው የነበሩት የኮሚሽኑ ምንጮች እስካሁን ባለው ሁኔታ አስፈላጊ ነው ተብሎ ስላልታመናበት ነው ብለው ገልጸዋል። በተጨማሪም በስራ ላይ ያሉት ኮሚሽነር በተገኝ ወርቅ ቦታ አዲስ ኮሚሽነር እንዲተካ እምብዛም ፍላጎት አለማሳየታቸውም ነው የተናገረው። ሃዲያ የሀዲያ ዞን ነዋሪዎች ለመልካም አስተዳደር እጦት ለፌዴራል መንግስት ማመልከታቸው ታወቀ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ነው ነዋሪዎቹ በክልሉ መንግስት የከፋ የመልካም አስተዳደር በደል እየደረሰባቸው መሆኑን በመግለጽ ለፌዴራል መንግስት አቤቱታ ያቀረቡት። የህዝብ እንባ ጠባቂ ተቋም በቀረበው ቅሬታ ላይ ምርመራ እያደረገ መሆኑን አሳውቋቸዋል። ሀዲያ ዞን የተውጣጡ ነዋሪዎች ቅሬታቸውን ለጠቅላይ ሚኒስትር ጽፈት ቤትና ለተለያዩ የፌዴራል ተቋማቶች በአካል አቅርበዋል። ስማቸው እንዳይጠቀስ የፈለጉ ነዋሪዎች ለሪፖርተር ጋዜጣም እንደገለጹት ከሆነ የዞንና የክልሉ አስተዳደር አካላት የጥቅም ሰንሰለት በመፍጠር የተለያየ ሀሳብ ያላቸውን ሰዎችን በጅምላ እያሰሩ ነው ሲሉ ነው ያጋለጡት። ነዋሪዎቹ ከሚቀርቡባቸው ዋና ዋና ቅሬቶች መካከልም የክልሉ ጸጥታ ኃይሎች ከጉጭ እስር መፈጸማቸው፣ በፍርድ ቤት ነጻ የተወጡትንም ሰዎች ከእስር አለመለቀቃቸው፣ የታሰሩ ሰዎች ወደ ፍርድ ቤት አለመወሰዳቸው ናቸው። የፍርድ ቤት ውሳኔዎችም አለመፈጸሙ ለመንግስት ቅሬታ ሲያቀርቡ ሰላም ጸረ ሰላም ናችሁ በሚል ስያሜ መሰጠቱና የመሬት ወረራ ይገኙበታል ሲሉ ነው ያሳወቁት። ይህ እስካሁን መፍትሄ ያላገኘ ጉዳይ እንደሆነም አክለው ገልጸዋል። ከኢፌዲሪ ትምህርትና ስልጠና ባለስልጣን ማሳሰቢያም ተሰጠ። በማንኛውም የትምህርት መስክ ከዲፕሎማ ጀምራችሁ የመጀመሪያ ዲግሪ ለተማራቸው የትምህርት ማስረጃ ማረጋገጫ አገልግሎት ፈላጊዎች በሙሉ የካቲት 2016 አም ጸድቆ ስራ ላይ በዋለው የትምህርት ማስረጃ ማረጋገጫ ያቻ ግምት መመሪያ ቁጥር 9912016 መሰረት የሙያ ብቃት በ ዘና በተመለከተ መደረግ የሚገባቸውን ነገር እንደሚከተለው አታውቋል። አንደኛ እስከ 2009 ዓ ም የመጨረሻ ባለው ጊዜ ውስጥ የመጀመሪያ ዲግሪያቸውን ተምረው የጨረሱ ያለ ብቃት ምዘና ትምህርት ማስረጃቸው ይረጋገጥላቸዋል። ሁለተኛ በ2008 የመጀመሪያ ዲግሪያቸው ትምህርታቸውን የጀመሩ ዲግሪያቸውን ከማረጋገጣቸው በፊት የደረጃ አራት የሙያ ምዘና ማቅረብ ይኖርባቸዋል። በመማር ላይ ያሉ ያገኙት የሙያ ብቃት ማረጋገጫ ሰርተፍኬት ወይም ሲኦሲ ተቀባይነትም ይኖረዋል። ሶስተኛ ከ2009 ዓ.ም ጀምሮ የሙያ ብቃት ማረጋገጫ ሰርተፍኬት የተማረው የመጀመሪያ ዲግሪው ለመማር ከመመዝገቡ በፊት የተጠናቀቀ መሆኑን አለባቸው። የኢትዮጵያ ትምህርት ስልጠና ኃላፊዎች የሰጡት መግለጫ ነው። የስምረት ፓርቲ ርዕዮተ ዓለማችን የህወሓትና የኢህአዴግ ስህተቶች ያርማል ሲሉ ተናገሩ። አዲስ የተመሠረተው የዲሞክራሲ ስምሪት ትግራይ ፓርቲ ስምረት፣ ህወሓት፣ ኢህአዴግ በዓለም አቀፍ ደረጃ ይቀርብባቸው የነበሩት ትችቶችን የሚያርም ርዕዮተ ዓለም እንደሚከተል የፓርቲ ውጭ ግንኙነት አስተባባሪ ፕሮፌሰር ክንድዬ ገብረ ህይወት ገለጹ። ፕሮፌሰር ክንድዬ እንደገለጹት ከሆነ የዓለም የዜጎችን የመብት ነፃነት የሚያከብር የሚያስጠብቅ መሆኑን ነው የገለጹት። በትግራይ ባለው የደህንነት ስጋት ላይም ጊዜያዊ አስተዳደሮች ችግሩን ለማቃለል እንደሚሰራ ተስፋ እንዳላቸውም አክለው ገልጸዋል። የምናስተካክላቸው በርካታ ጉዳዮች አለው ያሉት ኃላፊ ስምሪት የኮሚሽኑ ኃላፊ አቶ ረዲ ካለፈውም ፓርቲው በትግራይ ከጦርነት በኋላ የተፈጠሩ ችግሮችን በአዲስ አስተሳሰብ ለመፍታት መቋቋሙን አስረድተዋል። ከኤርትራ ጋርም ያለው ግንኙነት በፌዴራል መንግስት በኩል መሆኑን እንዳለበት አጽንኦት ሰጥተዋል። መርህ አልባ ግንኙነት ሰላማችንን ያደፈርሰዋል ሲሉ ነው እንዲሁ አክለው የገለጹት። የውጭ ጉዳይ ሚኒስቴር ህገወጥ ወደ ማይነማር ጉዞ እንደቀጠለ ተናገሩ። የውጭ ጉዳይ ሚኒስትር ህገወጥ ደላሎች በማታለል ወደ ማይነማር የወሰዷቸው ዜጎች የመመለስ ጥረት ቢደረግም ህገወጥ ጉዞ አሁንም በስፋት መቀጠሉ ነው የተናገሩት። ቃል አቀባይ አምባሳደር ነብያ ጌታቸው ግንቦት 1 2017 በሰጡት ጋዜጣ መግለጫ ላይ በማይነማር አስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያኖች አሁንም በኢትዮጵያ መንግስት ለመምጣት ቢሞክርም ኢትዮጵያኖቹ ከሰባት መቶ ያህሉ ወደ አገራቸው መመለሳቸውን ገልጸው ነገር ግን መንግስት ለሚያደርገው ተደጋጋሚ ጥረት እና ማስጠንቀቂያ ግድ ሳይሰጡ ህገወጥ ጉዞ እንደቀጠለ መሆኑን ነው አሳሳቢ መሆኑን አምባሳደሩ የገለጹት። አምባሳደር ነቢያት የውጭ ጉዳይ ሚኒስትርና የሚኒስትሩ ስም በመጠቀም የሀሰት ውክልናና የገንዘብ የሚሰበስቡ ህገወጥ አካላት መኖራቸውን አስጠንቅቀዋል። እነዚህ አጭበርባሪዎች ከህግ ክትትል እየተደረገባቸው መሆኑን ነው አክለው የተናገሩት። ዜጎችም ህጋዊ ያልሆነ የስራ ቅጥር ወይም የትምህርት ድል ፈላጊዎችን በማመን ገንዘባቸውን እንዳይሰጥና ለህገወጥ ጉዞ እንዳይጋለጥ ጥንቃቄ እያደርጉ ሲሉም አክለው ተናግረዋል። አቶ ታዬ ደንድአ በፀጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ተናገሩ። የቀድሞ የኤፌድሪ መንግስት ከፍተኛ ባለስልጣን የነበሩት አቶ ታዬ ደንደአ ናቸው በትላንትና በፖሊስ ቁጥጥር ስር መዋላቸውን ባለቤታቸው የገለጡት። ከስልጣናቸው ተነስተው ለረጅም ጊዜያት በእስር ላይ የቆዩ በኋላ በዋስና ተለቀው ጉዳያቸውን ከውጭ ሲከታተሉ የነበሩት አቶ ታዬ በቁጥጥር ስር መዋላቸው ከዚህ ቀደም በቀጥሯቸው መሰረት ፍርድ ቤት ቀርበው እንደነበረው ነው የተገለጸው። በተለይም የፍርድ ቤቱ ውሎ ነፃ ተብሎ በነበሩባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነላቸው ሲሆን ከችሎት መልስ ከሰዓት በኋላ እንደታሰሩና የት እንዳሉ እስካሁን እንደማይታወቁ ቤተሰቦቻቸው ለቢቢሲ አክለው ገልጸውላቸዋል። አቶ ታየ ደንደአ የቀድሞ የሰላም ሚኒስትር የገዥውን ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት ባለፈው ህዳር ከእስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋልም። ባለቤታቸው ለቢቢሲ እንደተናገሩት ወደ መኖሪያ ቤታቸው የመጡት የመንግስት የጸጥታ ኃይሎች በር ሲያንኳኩ ለጥያቄ በፌዴራል ፖሊስ እንደሚፈልጉ በመግለጽ ነው የወሰዷቸው ሲሉ ተናግረዋል። ይዘዋቸው ሄደዋል። ምን ሊገጥማቸው እንደሚችል አሁን ለጊዜው የማውቀው ነገር የለም ሲሉ ገልጠዋል ከፀጥታ ኃይሎች ውስጥ የታጠቁ እንደነበሩና የተጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታየን ይዘውት እንደወጡና በዚህም ጊዜ የጨፌ ኦሮሚያ ክልል ምክር ቤት አባል መሆናቸውንና እና የህዝባዊ ተወካዮች ምክር ቤት በተደጋጋሚ ሲናገሩ አድምጭ አለሁኝ ከስር በላይ ይቅርታ ከአስር በላይ የሚሆኑ የፖሊስ አባላት አቶ ታየን ለመያዝ ታዘው መምጣታቸውን እንደተናገሩና ከዛም ወደ ተባሉበት መሃል አዲስ አበባ ወደሚገኘ የፌዴራል ፖሊስ ጽፈት ቤት እንደሚሄዱ ነው ቤተሰቦቻቸው የገለጹት። ነገር ግን የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ክልል ምክር ቤት አባል አቶ ታየ ደንደአ በፀጥታ ኃይሎች ከቤታቸው ተይዘው ከተወሰዱ በኋላ እስከ ትላንትና ምሽት ድረስ የት እንዳሉ ማወቅ አለመቻሉን ነው ባለቤታቸው የተናገሩት። ህግ ለሁሉም እኩል ይሁን ሲል ጥያቄ ቀረበ። በተለይም በተደጋጋሚ ጊዜያቶች ፖሊስ፣ የጸጥታ ኃይሎች የሚወስዷቸው እርምጃዎች በህዝብና በወገን ላይ ያደረሱት ጉዳት እጅግ ከፍተኛ መሆኑ ተገለጸ። በተደጋጋሚ ጊዜያቶች በንጹሐን ላይ እየተፈጸመ ያለው ግፍና በደል አሁንም ጨምሮ ቀጥሏል ይላል። በምስሉ ላይ እንድታዩት የጸጥታ ኃይሎች ፖሊሶች፣ ትራፊኮች በተደጋጋሚ ህጻናቶችን ጭምር ሳይቀር ይደበድባሉ፣ ያንገላታሉ፣ ይመታሉ። ትራፊክና ፖሊስ ሲዳፈር ታይቶ በእጁ በካቴና ሰርሶ ለፍትህ እንዲቀርብ እየታዘዘው በአስቸኳይ ነበር። ከዚህ ቀደምም ፖሊሶች ሁለት መቶ ብር ተቀበለ ብለው ማሰራቸው አይዘነጋም። አሁን ግን እንደነዚህ አይነት ድብደባ የሚፈጽሙትንስ ምን አድርገዋቸዋል ነው ተብሎ ጥያቄ ቀረበው። በሌላም በኩል እንደዚሁ አንድ የትራፊክ ፖሊስ ጉቦ ሲቀበል የተያዘው መረጃ በጣም አነጋጋሪ ሆነዋል። ይህንን ይመስላል በዚህ ሁኔታ በፊት ለፊት ዓይን በወጣ መልኩ ገንዘብን ተቀብሎ ነጥቆ በመሄድ በተለይም በሾፌሩ ላይ እየደረሰ ያለው በደልና ግፍ እጅግ እየከፋ መሆኑን አመላካች ነው ብለዋል። በሀገሪቱ የጸጥታ ኃይሎች ዛሬም ጭምር በንጹሀን ላይ እየፈጸሙ ያለው ግፍና በደል በተለይም፣ አሽከርካሪዎች በጣም ችግር ውስጥ ገብተናል፣ በተደጋጋሚ ሰዓትና ጊዜ ገንዘብ እንጠየቃለን፣ አንሰጠም ስንል ምክንያት እየፈጠሩ ይቀጡናል፣ ምንም አማራጭ የለንም ሲሉም ገልጸዋል። በተደጋጋሚ ጊዜያቶች የሚደርሱት ግፍና በደላቸውን በተመለከተ በሚያቀርቧቸው ጥያቄዎች እስካሁን እየተሰጠ ምላሽ በመንግስት በኩል ምንም የለም። በወልዲያ ኮምቦልቻ መግቢያዎች ምክንያት ጣናነሽ ወደ አዲስ አበባ እየመጣች መሆኑ ተገለጸ። በጣና ሀይቅ ላይ የመጓጓዝ መዝናኛ አገልግሎት ትሰጣለች ተብሎ ወደ ሀገር ውስጥ የገባቸው ጣናነሽ ሁለት ጀልባ ወደ አዲስ አበባ እየተመለሰው መሆኑ ነው የተገለጸው። ጣናነሽ ከዚህ ቀደም ወደ ቦታዋ ትሄዳለች ተብሎ ቢጠበቅም ይሁን እንጂ አለመቻሉ ነው የተገለጸው። ዘመናዊ ጀልባ በአዋሽ አርባ አድርጋ በአዳማ የድሮ መንገድ ወደ አዲስ አበባ እንደምትገባ ታውቋል። የአዲስ አበባ የፍጥነት መንገድ ድልድዮች ስላሉት ለጉዞዋ ምቹ አለመሆኑ ተጠቅሟል። አዋሽ አካባቢ የባቡር ድልድዩን በተመለከተ አማራጭ መዘጋጁም ተሰምቷል። በሳምንት ጉዞ በኋላ አዲስ አበባ እንደምትገባ ነው የተገለጸው። ጣናነሽ 38 ሜትር ርዝመት ያላት ሲሆን በአንድ ጊዜ 188 ሰዎችን የመጫን አቅም እንዳላትም ተገልጿል። ከጅቡቲ ስትነሳ በባህር ዳር ለመድረስ ሶስት ወራት እንደሚፈጅባት መገለጹ አይዘነጋም። አሁን ግን

አሁን ወደ ውጭ ዜናዎች እናመራለን። አሜሪካ በአሜሪካ የአማስ ተቃውሞ ሰልፍ ላይ ጥቃት መሰንዘሩ ተነገረ። በአሜሪካን ኮሎራዶ የሚገኘው ነ የገበያ ማዕከል አንድ ግለሰብ በሰዎች ላይ በፈጸመው እሳት የመልቀቅ ጥቃት ስድስት ሰዎች አካል ጉዳት የገጠማቸው ተብሏል። ግለሰቡ በገበያ ማዕከሉ ላይ ነው ይህንን የእሳት አደጋ መሰንዘሩ የታወቀው በተለይም በሞሎ ቶቪ ኮክቴል የተሰኘው ጓዳ ሰራሽ ተቀጣጣይ ቁስ በመወርወር ነው በስድስቱ ላይ አካላዊ ጉዳት ማድረሱን ቢቢሲ የገለጠው። በተለይም ስፍራው በሃማስ ተይዘው የሚገኙ ታጋቾች እንዲለቀቁ የሚጠይቁ ሰዎች መሰባሰቢያ ቦታ እንደነበረም ታውቋል። ግለሰቡ ተቀጣጣይ ቁሱን በሚወረውሩበት ወቅት ነፃነት ለፍልስጥሚያን ብሎ ይጮ እንደነበረም ተጠቅሷል። የአሜሪካ ፌዴራል ፖሊስ ቢሮ ሹሞች የግለሰቡን ድርጊት የሽብር ጥቃት እንደሆነ እንጠረጥራለን ማለታቸውም እንደዚሁ ተሰምቷል። ኢትዮጵያውያን ከኢትዮጵያ በላይ ቻይናን እንደሚወዱ ተገለጸ። በአዲስ አበባ ከተማ የአፍሪካ አዳራሽ ይፋ በተደረገው የአዲስ አፍሪካ ምርጥ ብራንዶች ሪፖርት መሰረት ቻይና በኢትዮጵያ ውስጥ እጅግ ተወዳጅ ሀገር በመሆን ኢትዮጵያ ራሷን ጭምር በልጣታለች። ይህ ጥናት የውጭ ሀገራትን ተጽዕኖ የሀገርና ውስጥ ብራንዶችን የሚያጋጥሟቸው ተጋድሮች ዳራቶች የሚያመላክት እንደሆነ ነው የተገለጸው። በሰላሳ አንድ ሀገራት በተካሄደው የብራንድ አፍሪካ ጥናት ነው፣ ኢትዮጵያውያን ከሚያደንቋቸው ሀገራት ዝርዝር ውስጥ ቻይና ቀዳሚ ስትሆን፣ ኢትዮጵያ፣ ሩሲያ፣ ዩናይትድ ስቴትስ እና የተባበሩት አረብ ኤሚሬቶች ተከታታይ መሆናቸው ታውቋል። ግብፅ የግብፅ ናይል ወንዝ ጸለፋ በረሃ ላይ ጅሪያን የተሰኘ አዲስ ግዙፍ ከተማ ልትገነባ መሆኑን ሮይተርስ ዘገበ። በዓመት ወደ ግብፅ ከሚፈሰው የናይል ወንዝ ውሃ ውስጥ ነው 7 መቶ አቅጣጫ በማስቀየር ወደ አዲሷ ከተማ እንዲፈስ ለማድረግ እቅድ እንደተያዘ የተገለጸው አዲሷ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በ6.8 ሚሊዮን ስኩር ሜትር ላይ የምትገነባ ሲሆን በከተማው አካባቢ ለሚካሄደው ግዙፍ የመስኖ እርሻዎች ከወንዙ በቀን 10 ሚሊዮን ሚሊየን ኪቢክ ሜትር ውሃ ወደ ከተማው አካባቢ ይፈሳል ተብሎም ተገልጿል። ክብራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩ መልካም ጤና ስጥልኝ።